በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩክ እግዚአብሔር አባዝ ኩሎ አለም አምላክ ነው። ብሩክ ወልድ አሐድ ጊዜ ኢየሱስ መድኃኒ ነው። ብሩክ መንፈስ ቅዱስ ተመልክተን ተመልሰን እየጠሩ ማናዘዝ ነው። በጣም የሚያደርጉት ነገር ማለት ነው፣ አጋንንቱን እና፣ አጋንንቱ ይሄንን የሚያደርጉት በምንድን ነው ሲባል ሰው ወደ ተሳሳተ መንገድ እየሄደላቸው ስለሆነ ይጮኋሉ። አውቀው ይጮሀሉ ማለት ነው። ይጮሁና ሰውየውን እንዲያመልኩት ያደርጋሉ። ማለት ሰውየውን እንዲያመልኩት እንዲከተሉት በእግዚአብሔርና በቅዱሳን ቦታ እንዲገባ አጋንንቱ ከሰው ላይ ይጮኋል። እዛ ሲጮሁ የእሳቸው ቅዱስና አስጮኋቸው ይባላል ማለት። አሁን እንዲያውም ምን ጀምረዋል? ብዙ ነገር ተጀምረዋል። አሁን ያ ነገር ማምጣት የፈለግኩት ምንድን ነው? ቅዱሳንን፣ አሁን ጌታችን ኢየሱስ ክርስቶስ የአጋንንትን ስም ሲጠይቅ አልኖረም። ሲጀመር የሰይጣን ምስክርነት አይደመጥም። በመጽሐፍ ቅዱስ ነውር ነው ሐሰተኛ እንዴት ይደመጣል? ሐሰትን ሲናገር ከራሱ ይናገራል ተብሎ የውሸት ምስክር እንደ እኮ ይገርማል እኮ። የቅዱሳን ምስክራቸው እግዚአብሔር ነው። የሐሰተኛ መምህራን ምስክራቸው ግን አጋንንት ናቸው። ለቅዱሳን እግዚአብሔር ነው የሚመሰክርላቸው፣ ለሐሰተኞች ግን ምስክራቸው አጋንንት ነው። የሚያቆሙ ሚካኤል መጥቶ ነገረን፣ ስለ እነዚህ ሰዎች እግዚአብሔር ነገረን። ማን ነገረን ሲባል አጋንንት ስለ እኔ መስክረዋል ነው የሚሉት ማለት ነው። የአጋንንትን ምስክርነት ማዳመጥ በራሱ ቤተክርስቲያናዊም ኦርቶዶክሳዊነትም አይደለም። እንኳን ያጋንንትን አይምሮ ያላቸው የሰው ልጆችም እንኳን በእውነት ማለት ነው። ያው እንደሰማችሁት እንግዲህ አባ ገብረ ኪዳን ናቸው እንግዲህ ይህንን የተናገሩት። አባ ገብረ ኪዳን እንደሚታወቀው እንግዲህ አሁን ታዋቂና ዝነኛ የሆኑ የቤተ ክርስቲያን መምህር ናቸው። ማህበረ ቅዱሳንም በሚዲያው እየጋበዘ ትምህርት እንዲያስተምሩ የሚያደርጋቸው ናቸው። እና ነገር ግን እንደሰማችሁት እንግዲህ ኢ መጽሐፍ ቅዱሳዊ ኢኦርቶዶክሳዊ የሆነ ትንተና ነው የሚባለው። ያሉት ጠየቁት ጥያቄ መልስ ነው የሰጡት። መልሳቸው እንዳለ ምንድን ነው? ኢኦርቶዶክሳዊ ኢ መጽሐፍ ቅዱሳዊ መናፍቃዊ የሆነ መልስ ነው የመለሱት። ክህደት ነው የመለሱት። የቤተክርስቲያኗን አስተምሮ የቤተ ክርስቲያኗን ፓወር ክደው ነው ያስተማሩት ምንድን ያሉት እንግዲህ አጥማቂያንን ለመተቸት ነው ይሄን ያረጉት አጋንንቱ ምንድን ይሆናሉ ያሉት አጋንንቱ አውቀው ይጮዋሉ አውቀው ይጮዋሉ የት አውደ ምሕረት ላይ በማን ተይዘው በእግዚአብሔር ተይዘው በእግዚአብሔር ስም በቅዱሳን በድንግል ማርያም ስም ተይዘው አውቀው ይጮዋሉ አውቀው ነው የሚጮሁ ስለዚህ ቤተ ክርስቲያን ውስጥ እንግዲህ በየጸበሉ የሚሉ በየምን የሚሉ ካህናቱ የሚይዟቸው አጋንንት አውቀው ነው የሚጮሁት ማለት ነው። ውሸታቸው ነው የሚጮሁት በእግዚአብሔር አልተያዙም ማለት ነው። የመጀመሪያው ክህደት ነው። አውቀው ይጨዋሉ። ከዛ በኋላ ሰዎቹን እውቅና እንዲያገኙ ነው የሚያደርጓቸው። ቀጠሉና ደግሞ ሲጀመር አሉ የሰይጣን ምስክርነት አይደመጥም። እንዴት ይደመጣል? ሰይጣን ሐሰተኛ ነው አይደለም? ሰይጣን ሐሰትን ሲናገር ከራሱ አፍልቆ ይናገራል ነው ያሉት። አሁን ቤተ ክርስቲያን አውደ ምሕረት ላይ በእግዚአብሔር ተይዞ ሰይጣን ውሸት ይናገራል ነው ያሉት። ገብቷችኋል? በእግዚአብሔር ተይዞ ሰይጣን ውሸት ይናገራል። ይህን ምን ትሉታለን? ስለዚህ ቤተ ክርስቲያን ውስጥ ያለው እግዚአብሔር ምንም ፓወር የሌለው ውሸታም የሆነ አቅም ቢስ የሆነ እግዚአብሔር ነው ነው ያሉት። እንደዚሁም ቅዱሳኑ ምንም አይነት አቅም የላቸው። ስለዚህ አጋንንቱን ይዘው ማናዘዝም ሆነ ምንም ማድረግ አይችሉም ነው ያሉት። እና ስለዚህ የእግዚአብሔርን ኃይል የመንፈስ ቅዱስን ኃይል ነው የካዱት ማለት ነው እንግዲህ፣ መንፈስ ቅዱስ ሰድበዋል ማለት ነው። ምንም ደግሞ እንደዚህ መንፈስ ቅዱስን የሰደበ ደግሞ ኃጢአቱ አይሰረይለትም የሚለው መጽሐፍ ቅዱስ። የቅዱሳኑንም ፓወር ክደዋል፣ የቤተ ክርስቲያኑንም ፓወር ክደዋል። እነዚህ እንግዲህ እነ መምህር ግርማ ናቸው። እንግዲህ አውደ ምህረት ላይ ቆመ በ በትክክለኛው በእግዚአብሔር ስም በድንግል ማርያም ስም በጻድቃን በሰማዕታት ስም አጋንንትን የሚያናዝዙ ያሉት። ስለዚህ እነዚህ ሁሉ የሚጠሩት ጻድቃን ሰማዕታት ቅዱሳን መላእክት፣ እግዚአብሔር ሐሰተኞቹ ናቸው፣ ምንም ፓወር የላቸው እና የሚሰራው ሥራ የሐሰት ሥራ ነው ነው ያሉት። እና ምንም እነዚህ ሁሉ ፓወርና አቅም የላቸው ሰይጣኑ በውሸት ነው የሚለፈለው፣ ዝም ብሎ ነው የሚለፈለው። ስለዚህ ምን ማለት ነው? ቤተ ክርስቲያኗ ምንም አይነት በእግዚአብሔር እና በቅዱሳን ምንም አይነት ተአምር መስራት አቅም የላትም እያሉ እና ዋና ፖይንት ደግሞ ተጨማሪው እንትን ይዋሻል። ሴጣን በእግዚአብሔር ፊት ቆሞ ሐሰት ይናገራል። በጻድቃን በሰማታት ፊት ቆሞ ተይዞ ውሸት ይናገራል። ውሸት የማይናገረው በማስያዝ ነው። በማህበረ ቅዱሳንና በአባ ገብረ ኪዳን ብቻ ሲያዝ ነው። ግን አንድ ቀንም ሴጣንን ይዘውት ሲያናዘውት አይተናቸው አናቅም። እና ሲቀጥል ምን አሉ፣ የቅዱሳን ምስክራቸው እግዚአብሔር ነው፣ የሐሰተኞች ግን ምስክራቸው ሴጣን ነው። አሁን ይሄኛው የእግዚአብሔር በእግዚአብሔር ኃይል የተያዘው ሴጣን የሚናገረው ነገር አለና ይሄ ንግግሩን የሰይጣን ምስክርነት ነው ያሉት። ግን ይሄ የሰይጣን ምስክርነት አይባልም። ሴጣን ሊመሰክር አልመጣም። የመጣው በመንፈስ ቅዱስ ኃይል ተይዞ ተጨንቆና ተጠቦ ተሰቃይቶ ነው የመጣው እንጂ ሊመሰክር አልመጣ። በግድ ነው የተያዘው፣ በእግዚአብሔር ኃይል በመንፈስ ቅዱስ ኃይል ተይዞ የመጣ ሰይጣን ነው እንጂ ለምስክርነት የመጣ ሴጣን አለ። ይሄ ራሱ ክደት ነው ህልም ያለ የመንፈስ ቅዱስን ኃይል የጻድቃን የሰማዕታት የቅዱሳን አምላክ የወላዲተ አምላክን ኃይል ነው የካዱት፣ የቤተክርስቲያኑን ኃይል ነው የካዱት እና ሰይጣን ሲጀመር ሊመሰክር አልመጣም። እንደገና ምን አሉ የቅዱሳ ምስክራቸው እግዚአብሔር ነው የሰተኞች ደግሞ አጋንንት ነው አሁን ይህን አጋንንት የሚለፈልፈውን በእግዚአብሔር ሀይል የተያዘውን የሴጣን ምስክርነት ነው ብለው የተረጉም እና ይህ መጽሐፍ ቅዱሳዊ ኢ ኦርቶዶክሳዊ ትርጉም ነው የሰጡት ይሄ በመንፈስ ቅዱስ የተያዘ በሀይል የተያዘ በእግዚአብሔር ሀይል የተያዘ አጋንንት ነው የሚባለው እንጂ ሊመሰክር የመጣ ሴጣን አይባልም ይሄ መናፈቃዊ ትምህርት ነው ከዚያ ምንድን ያሉት አሁን ስለ እነሱ ቅድስና ማን ነገረን? ሚካኤል ነው እግዚአብሔር ነገረን? ማንም አልነገረንም። የሚያመጡት ማስረጃ ሰይጣን መሰከረልን ብለው ነው። አሁን ለመሆኑ ሚካኤልና ገብርኤል መጥተው በአካል መጥተው እገሌ ጻድቅ ነው የሚሉበት ዘመን ላይ ነን ያለነው? እገሌ ጻድቅ ነው፣ እገሌ እግዚአብሔር ሰው ነው ብሎ እግዚአብሔር ወርዶ ይናገራል እንዴ? ሚካኤል ወርዶ ይናገራል እንዴ? አንተ ራስህ መርምራል ይሄ የእግዚአብሔር ሰው ነው፣ ይሄ የሰይጣን ሰው ነው ብለህ መርምረህ ትደርስበታለህ እንጂ ማንኛውም ሰው እንደዚህ መርምሮ ይደርስበታል እንጂ ሚካኤል ወርዶ እግዚአብሔር ወርዶ ይሄ ትክክለኛ ሰው ነው የሐሰተኛ ሰው ነው አይልም። ይሄ ራሱ በቃ እግዚአብሔር ካልወረደ እግዚአብሔር መጥቶ ከሰማይ ወርዶ ካልመሰከረ አላምንም የሚል እምነት የሌላቸው መሆናቸው ነው የሚያሳየው። በቃ እንደ ቶማስ ማለት ነው። ቶማስ ካላየው አላምንም ጎኑን የተወጋ ጎኑን ዳስሼ ካላየውን አላምንም እንዳለው ማለት ነው። እና አባ ገብረ ኪዳን የሚያምኑት መቼ ነው? መምህር ግርማ ሲያጠምቁ ሚካኤል ወርዶ ከሰማይ ወይ እግዚአብሔር ወርዶ መምህር ግርማ እኮ የተቀደሱ ሰው ናቸው እንዲላቸው የሚፈልጉት ልክ ጌታ ሲጠመቅ የምወደው ልጄ ይህ ነው ብሎ እንደመሰከረው ማለት ነው። እንደዚህ አይነት ምስክርነት ነው የሚፈልጉት እና ይህ ስትመለከቱ ዋና ምልክት የሚሹ ምልክትን የሚሹ ራሳቸው ሆነን ነው የምናገኘው። እኛ ግን የምንመረምረው ምንደን በእግዚአብሔር ቃል መሰረት በእግዚአብሔር ስም የተያዘ አጋንንት አያመልጥም የሚለፈልፎ ደግሞ ሊመሰክር ሳይሆን ተጨንቆና ተጠቦ ነው ብለን ነው ምናምን ስለዚህ አባ ገብረ ኪዳን እልም ያለ ክህደት ነው ያስተማሩት። የቤተ ክርስቲያኗን ኃይልና ፓወር የሆነው መንፈስ ቅዱስን ነው የካዱት። ቤተ ክርስቲያኗ ላይ የሀሰት ስራ ይሰራል ዲያብሎስ፣ በሀሰት ሀሰት ይናገራል። አውደ ምህረቱ ላይ ቆመው በእግዚአብሔር ተይዞ ብለው ልም ያለ የቤተ ክርስቲያኗን ትምህርት እና ፓወር የካደ መንፈስ ቅዱስን የካደ ትምህርት ነው ያስተማሩት። እና የሚናገሩትን እያስተዋላችሁ እንድታደምጡ ነው የምጠይቃችሁ እና ማንም አውደ ምህረት ላይ ስለቆመ ታዋቂ ሚዲያ ላይ፣ ማህበራዊ ሚዲያ ላይ ስለቆመ እና ስለተናገረ የሚናገረው ሁሉ ትክክል ነው ብላችሁ እንዳታስቡ። በዛ ላይ ደግሞ መቃወም አለባችሁ። ስህተት ሲናገሩ ታዋቂ ሰባኪያኖች መቃወም አለባችሁ። ዝም ብላችሁ መቀመጥ የለባችሁም። አመሰግናለሁ። እግዚአብሔር ይመስገን።